ሰላም ጠና ይስጥልን ውድና የተከበራቸው የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያላቸውን ዕለታዊ አነጋጋሪ መረጃዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጠናል። ዛሬም እንደ ወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። የተወደዳቸው የቻናላችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪ መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ፖለቲካ የስበት ማዕከል የሆነችው አሁን ላይ ሀገራዊ ኃላፊነትንና የሕዝቦችን ማንነትና ነጻነት እንደ ኳስ እየለጉ የተሰጣቸውን ስልጣንና ኃላፊነት መሸከም ያልቻሉት የብልጽግና ሰዎች የህወሓትን ከስልጣን መባረር ተከትሎ የአራት ኪሎ ቤተመንግስት ስልጣን ለመረከብ ያበቃቸው በወልቃይ ጠገደ የተለኮሰው አብዮት መሆኑና ወልቃይት ለብልጽግና ሰዎች የስልጣናቸው መሰረት፣ የነገ ጉዟቸው የሚወሰንበት መሆኗ ለማንም ግልጽ ነው። ነገር ግን የበታችነት ስሜት የተጠናወታቸውና ከህዝብ ፍላጎትና ጥቅም ይልቅ ለስልጣናቸው ቅድሚያ በመስጠት የወልቃይትን ማንነት የዝነጉት የብልጽግና ሰዎች በዛሬው ዕለት ከወደ ወልቃይት ያልጠበቁት መርዶ ደርሷቸዋል። ለመሆኑ ወልቃይት ምን ተፈጠረ የሚለው ጉዳይ በዝርዝር በዝግጅታችን ተካቶ ወደ እናንተ የሚደርሳቸው ይሆናል። በሌላ መረጃ በዛሬ ወላተ ካማራ ምጥር ልብን የሚያሞቁ ሰበር መረጃዎች እየወጡ ይገኛሉ። በተለይም ደግሞ አማራውን ክዶል አብይ አህመድ ገብሮ በማጠር ለአማራ ጠላቶች መንገድ እየመራ አማራውን እያስጨፈጨፈ ያለው አርጋ ከበደ በዛሬ ወላተ በባህር ዳር የእጁን አግኝቷል። አብዮት ልጆቿን አንተ የሚለው አባባል በአማራ ብልጽግናዎች ዘንድ ደርሶ ትናንትና አብይ አህመድ በሰሩት የፖለቲካ ሴራ በተፈጠረው የፖለቲካ ስብራት የተነሳ። እናምባቸው መኮንንና ምግባሩ ከበደ እና ሳምነው ጽጌን የበላው እሳት ዛሬ ደግሞ ተረኞቹ እና ረጋ ከበደን የእጃቸውን እንዲያገኙ አድርጓቸዋል። ለመሆኑ በባህር ዳር አስደንጋጩ መፈንቅለ መንግስት በባህር ዳር ከተማ መካሄዱ ተሰምቷል። በባህር ዳር ከተማ ምን ተፈጠረ? ረጋ ከበደና ሌላ የብልጽግና ሰዎችስ ምን ገጠማቸው? ዝርዝሩ እንዲሁ ተካቶ ወደ እናንተ የሚደርስ ይሆናል። በተከታዩ መረጃችን የብልጽግናው አገዛዝ የዘረጋው መዋቅር ሲፈርስበት፣ የሚልቃቸው ወታደሮች ሲትፈጁበት፣ ዓለም አቀፍ ጫና ሲደራረብበት፣ ያመናቸው ሁሉ በራቸውን ሲዘጉበት፣ የተረታቸው ተረቶች ሁሉ አልቀውበት፣ መመላው ሲጠፋው በምርኮኛው ጀነራል ብርሃኑ ጁላ በኩል በአማራ ሕዝብ ላይ አዲስ የጥፋት ዘመቻን ይዞ ብቅ ብሏል። ለመሆኑ ብርሃኑ ጁላ ዛሬ ያስተላለፈው መልእክት ምን ይላል? ዝርዝሩ ወደ እናንተ የሚደርስ ይሆናል። በተከታዩ መረጃችን አማራ በልጆቹ ቆራት ትግል ታሪኩን ያድሳል ስንል ወደ ቀደመው ክብራችን እንመለሳለን ማለት ብቻ አይደለም። የአማራነት ስነ ልቦናችን፣ ቋንቋችን፣ ባህላችን፣ ስነ መንግስታችን፣ የፍትህና የፍርድ ስርዓታችን፣ የአብሮነትና የመከባበር ሴቶቻችን፣ ስልጣኔያችን፣ መንፈሳዊነታችን፣ ሀቀኝነታችንና ጀግንነታችን አብረውን የሚኖሩና ለእልፍ ዓመታት የምንሻገርባቸው የአማራነት ቁልፍ ሀብቶች ናቸውና አባቶቻችን እነዚህን ሴቶች አንድም ሳይሸራርፉ የባዕዳንን አስተሳሰብ ሳይጭኑባቸው፣ በኃይል ለመጫን የመጣውን በኃይል አንበርክከው ለዚህ ክብር አብቅተውናል ያሉት የአማራ ፋኖች አዲስ ሄደል ዜናን አብስረዋል። በተለይም ደግሞ የአማራ ሚሊሻ እንጓጋም ብሎ ፋኖን መቀላቀሉ ተሰምቷል። በጎጃም የሚገኙ ከሦስት ሺህ በላይ ሚሊሻ አባላቶች ፋኖን በይፋ መቀላቀላቸውና በዛሬው ብሎ የአማራ ተጋድሎ ፋኖች በርካታ ከተሞችን መቆጣጠራቸው ይፋ ሆኗል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ መረጃ ጊዜያችን እነዚህንና ሌሎች በአረስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳቸው አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በዛሬው ዕለት ለአማራ ምድር እጅግ አነጋጋሪ የሆነው ሰበር ዜና ተሰምቷል። በተለይም ባህር ዳር መፈንቀለ መንግስት መደረጉ እየተነገረ ነው። እንደምናስታውሰው የብልጽግና ስርዓት ወደ አራት ኪሎ ቤተ መንግስት ከገባበት ጊዜ ጀምሮ በአማራ ላይ ከሰራቸው ቀዳሚ ሴራዎች አንዱ የሆነው አማራ መሪ እንዳይኖረውና እንዳይኖረው እና የአማራ ጥያቄዎችን በተረጋጋ መንፈስ ሊመልስ የሚችል መሪ እንዳይፈጠር በየጊዜው የክልሉን ርዕሰ መስተዳደሮች በመቀየርና እንዲሁም ስለ አማራነት መታገል የጀመሩትን የአማራ መሪዎች እንደናምባቸው መኮንን የነበሩትን በሴራ ፖለቲካ በመብላት አብይ አሕመድ አማራውን ለማጥፋት ከሰራቸው ሴራዎች የመጀመሪያው ነው። እንደምናስታውሰው የትህነግ ህወሓት የ27 ዓመት አምባገነንና ፋሽስታዊ ስርዓትን ለመገርሰስ ወደ ህይወቱን በመገበር ብዙ መስዋዕትነትን የከፈለው አማራ በትህነግ አገዛዝ የደረሰበት ግፍና መከራ ጠባሳው ስለሚያመው፣ ትህነግን ታግሎ በመገርሰስ ያገኘው ነፃነት ስለሚያሳሰው ያኔ ገና ከጀምሮ በለውጥ ስም አማራውን ወክለው የተሾሙ ልጆቹ እንዲህ ሲል ነበር አደራ ይሰጣቸው የተረከባችሁት የስልጣን ወንበር መሰረቱ የአማራ ልጆች

አማራ በልጆቹ ቆራት ትግል ያገኘውን ማንነት ነጻነት አስከብራችሁ የአማራነት ስነ ልቦናችን፣ ቋንቋችን፣ ባህላችን፣ ስነ መንግስታችን፣ የፍትህና የፍርድ ስርዓታችን፣ የአብሮነት የመከበር ሴቶቻችን፣ ስልጣኔያችን፣ መንፈሳዊነታችን፣ ሀቀኝነታችንንና ጀግንነታችንን አብረው የሚኖሩና ለእልፍ ዓመታት የምንሻገርባቸው የአማራነት ቁልፍ ሀብቶች ናቸውና አባቶቻችን እነዚህን ሴቶቻችንን አንድም ሳይሸራረፉ የባዕዳንን አስተሳሰብ ሳይጭኑባቸው በኃይል ለመጫን የመጣውን በኃይል አንበርክከው ለዚህ ክብር አብቅተውናል። እና እናንተም ይህንን የከበረ የአማራ ሕዝብ አደራ ተረክባችሁ የቆሰለውን የአማራ ሕዝብ ነፍስ እያከማችሁ የተፈረካከሰውን የኢትዮጵያዊነት ክብርና ማንነት ፈልጋችሁ ከወደቀበት አንስት የዚህን ሚስኪን አማራ ሕዝብ ፍርሃቱንና ድንጋጤውን አርግቡላት። ጥላቻና አለመተማመን፣ ጭካኔና ስግብግብነት፣ አለመደማመጥ፣ ልዩነትን መፍራት፣ በኩራት ተወጥሮ በበታችነት ስሜት መሰቃየት፣ ሌላውን ጥሎ ትልቅ ለመሆን መሞከር ሁሉ የተሸነፈ ማንነት የዘቀጠና የተቀጠቀጠ ስብዕና መገለጫዎች እና የበሽታ ምልክቶች ናቸው እንጂ የቀደሙት የአማራ መሪዎች እና የአማራ ህዝብ ባህሪያት አይደሉምና በአማራ ህዝብ የጅምላ ጫጫታ ውስጥ የጠፋውን ግለሰባዊ ስብእና ማንነትና ድምፅ ፈልጋችሁ አገኙ። ስታገኙ ደግሞ በራስ ወዳድነትና ስግብግብነት በተጠላለፈ ግለ ፍቅር ከንቱ ሆኖ እንዳይቀር በመናናቅና በመናቁር በመናቆር እንዳይጠፋ አማራነትን ያስተሳሰረው ገመድ የህብረ ማንነት መለያ የሆነውን አማራዊ ነፍሱን አስጨብጦት ስልጣኔ የሚፈጥረው በግለሰብ ነፃነትና በህዝብ አንድነት መካከል ባለው ሚዛን ላይ ነው። የጅምላ ጫጫታ ውስጥ የጠፋውን ግለሰባዊ የስብዕና ማንነት ድምፅ ፈልጋችሁ አግኙ። ስታገኙት ደግሞ በራስ ወዳድነትና ስግብግብነት በተጠላለፈ ግለ ፍቅር ከንቱ ሆኖ እንዳይቀር በመናናቅና በመናቁር እንዳይጠፋ የአንድነቱን ገመድ አስጨብጦት ግለሰብን እየገደሉ ሀገር ሀገር ማለት ቀልድ ነው። ሀገራዊ ኃላፊነትና ማንነት እንደ ኳስ እየለጉ ነጻነትና መብት እያሉ ማላዘንም ትርጉም የለውም። የአማራ ልጆችን ፈውስና እድገት በሰው ህይወትና ክብርነትና እኩልነት ላይ መስርቱት። ሰው መሆን በራሱ እጅግ የከበረ ሚስጥራዊ ድንቅ ጥበብ መደምደሚያ ነው። ሰውነት ከጾታ፣ ከዕድሜ በላይ ነው። ከብሔር ቋንቋ ይልቃል። ከቁሳዊ ሀብትና ከሃይማኖታዊ ግጥ ቋንኗም ይገዝፋል። የሁላችንም ስራ ይህ ሊሆን ይገባል ብለው የአማራ አባቶች አጥራ ሰጧቸው። የአማራ ልጆች ግን እነዚህ ንጹሐንን እያስጨፈጨፉ ግለሰብን እየገደሉ ሀገር ሀገር በማለት የሚቀልዱትና ለአብይ አህመድ ገብረው ያደሩት ወዳደሮቹ የአምራ ብልጽግናዎች በዛሬ ዕለት በባህር ዳር እርስ በርሳቸው ከፍተኛ የሆነ የስልጣን ሽኩቻ ውስጥ በመግባት የህዝቡን ድምፅ አፍነው በመቆየታቸውና በአማራ ብልጽግናዎች መካከል ህዝቡ እየተጨፈጨፈ ነው፣ ከህዝብ ጎን ልንቆም ይገባል የሚል ቡድን በመፈጠሩ በዛሬው ዕለትና ርጋ ከበደ በጥይት ተመተው መቁሰላቸውና በአማራ ብልጽግናዎች ዘንድ ከፍተኛ የሆነ መፈንቅለ መንግስት መደረጉ እየተነገረ ይገኛል። ይህንን ተከትሎ ከፍተኛ የሆነ ውጥረት በባህር ዳር መንገሱ ከቦታው በደረሰን መረጃ መሰረት ማረጋገጥ ችለናል። በሌላ መረጃ ብርሃኑ ጁላ በአማራ ላይ ለአንዴና ለመጨረሻት ለመጨረሻ ጊዜ መላ የሀገሪቱን መከላከያ ሰራዊት በማዝመት ማጥቃት አድርገን በአጭር ጊዜ ይህንን ፋኖ የሚባለውን ቡድን ማጥፋት ካልቻልን በቀጣይ ተረጋግተን ልንመራ አንችልም የሚል ውሳኔ በማስተላለፍ በቀጣይ ለአንድ ወር የሚቆይ ዘመቻና መለያ ሀገሪቱ መከላከያ ሰራዊት የሚሳተፍበት ልዩ ኦፕሬሽን እንደሚሰራ ዛሬ ይፋ አድርጓል። ሌላ መረጃ በዛሬው ዕለት ከወልቃይት የተሰማው እጅግ አስደንጋጭና አነጋጋሪ የሆነው መርዶ ብልጽግና ዘንድ ከፍተኛ መድረበሽን የፈጠረ ሆኗል። በተለይም ደግሞ ወልቃይቶች የብልጽግናው ስርዓት እንዲመጣ ብዙ ዋጋ ከፍለን ነገር ግን ብልጽግና ከሕወሓትን በከፋ መንገድ ማንነታችንን ክዶናል በማለት ከእንግዲህ ከፋኖ ጎን ሆነን ስለ አማራነትና ስለ ወልቃይት ማንነታችንን ተጋድሎ እናደርጋለን ሲሉ በይፋ ለፌዴራል መንግስቱ መልእክት መላካቸው ሌላ አስደንጋጭ መርዶ ሆኖ ብቅ ብሏል። በሌላ መረጃ በዛሬው ዕለት በተለይም ደግሞ ፋኖ በሰራው ልዩ ኦፕሬሽን በጎጃም ስድስት ከተሞችን መቆጣጠር የቻለ ሲሆን ከሶስት ሺህ በላይ የሚሊሻ አባላት የፋኖን ትግል በይፋ መቀላቀላቸው ታላቅ ደል ሆኖ ብቅ ያለ ሆኗል። ውድና የተከበራችሁ የዝግጅታችን ቤተሰቦች በሰዓቱ ዝግጅታችንን በዚህ እኳችን መልካም ጊዜን ተመኘን።